የቆሰለ ወታደራዊ አዛዥን ጥሎ ላለመውጣት የተደረገ ፊልም የሚመስል ከባድ ትንቅንቅ። ፋኖ መቅደስ አንዷለም ትባላለች የአማራ ፋኖ በወሎ ጀነራል አሳምነው ጽጌ ኮር የቃኞች አብሪ ቡድን አባል ናት። ባሳምነው ኮር አንዲት የቃኞች ሻምበል ከወራት በፊት ለቅኝት ወደ ዋግኽምራ ሰቆጣ፣ ደሃና ወረዳ ትገባለች። ከስንዴው መሃል እንክርዳድ አይጠፋም እንዲሉ አበው አንድ በሆዶ ወደቀ ካገዛዙ ተልእኮ ተቀብሎ ወደ ፋኖ ተቀላቅሎ የቃኞች ቡድን አባል የነበረ ቤተሰብ ሻምበሏ ወደ ደሃና ለቅኝ ስለ መግባቷ መረጃውን ለጥላት ኃይል አሳልፎ ይሰጣል። ይህ መረጃ የደረሰው የጥላት ኃይል አስቀድሞ ሶስት ሙሉ ሻለቃ ጦር ይዞ ወደ ደሃና ወረዳ በመግባት የፋኑ ቃኞች እንደፈጣ ይዞ ጠበቃቸው። እንደ ደረሱም ተኩስ ከፈተባቸው። በዚህ መሃል ከሻምበሏ አንድ አባል ጎሎ ነበር። ይህ የጎደለው ተዋጊ ለጥላት መረጃ አሳልፎ ሲሰጥ የነበረው ግለሰብ ነው። ተኩስ ሲከፈት ሾልኮ ከጥላት ጋር ተቀላቅሏል። በዚህ ጊዜ የፋኑ አባል ቱ እልህ ውስጥ ገቡ። ከኮሩ ማዕከል በመገናኛ ሬድዮ በኩል ምናልባት የጥላት ኃይል ብዛት ስላለው ጉዳት እንዳይደርስባችሁ የወገን ኃይል እስከሚመጣ ቦታ ይዛችሁ ሽፋን እየሰጣችሁ ቆዩ የሚል ትእዛዝ መጣ። የቃኞች ሻምበል አዛዥ የሆነው ፋኖ መምህር ብርሃን አያሌው የጥላትን ኃይል ባለን ኃይል ብቻ ማጥቃት እንችላለን፣ ትእዛዝ ብቻ ይሰጠን ጓድ የሚል ምላሽ ላከ። በመገናኛ ሬድዮኑ ተፈቀደለ። የሻምበል አዛዡ አጸፋዊ ምላሽ እንዲሰጡ ለቃኝ አባላቱ ትእዛዝ ተሰጠ። በቅጽበቱ ውጊያው ተጀመረም። ጥላት ያሰለፈው ሶስት ሬጅመንት ወይም ሻለቃ ሙሉ ጦር ከነ ሶስት ድሽቃና ሞርተሩ ሲሆን ከወገን በኩል ደግሞ አንድ ሻምበል ብቻ ነበር የተሰለፈው። በመከላከያ አደረጃጀት መሰረት አንድ ሻለቃ በውስጡ እያንዳንዱ ከ80 እስከ 100 አባል ያለው አራት ሻምበልን የያዘ ሲሆን በእለቱ በነበረው ውጊያ ከሶስቱ ሻለቃዎች በድምሩ አስራ ሁለት ሻምበል ሙሉ ወታደር ተሰልፏል ማለት ነው። 12 ሙሉ ሻምበል ለአንድ ሻምበል ነበር ውጊያው። የቃኝ አባላቱ የጠላትን ድሽቃና ሞርተር ከመጤፍ ሳይቆ ከምሽግ ምሽግ እየተራመዱ ከበባውን ሰብረው የጥላትን ኃይል በእጃዙር ከበባ ውስጥ አስገቡት። ውጊያው በተጀመረ በደቂቃዎች ውስጥ በርካታ የጥላት ኃይል ልክ እንደደረቀ ዛፍ ቅጠል ረገፋ። ከሟች ወታደሮች መካከል አንድ ወታደር ግንባሩን በስናይፐር ጥይት ተመቶ ከወገቡ በታች የሰውነት ክፍሉ በቦምብ እንዳልሆነ ሆኗል። ይህ ሟች በሆዱ ተገዝቶ ቃኞች ወደ ደሃና ወረዳ ስለመግባታቸው መረጃውን አሳልፎ ሲሰጥ የነበረው ነው። የደሃና ወረዳ ኮረብታማ ስፍራዎችን ልክ እንደ ቤታቸው ያውቋቸው የፋኖ አባላቱ የጥላትን ኃይል ዙሪያውን ከበው መግቢያና መውጫ ሳጡት። በዚሁ ውጊያ የሞተው ሞቶ የቀረው ወታደር ህይወቱን ለማትረፍ ወደ አምደ ወርቅ ከተማ ግሪያውጭ ፈረጠጠም። ከሚሸሽ ወታደሮች መካከል አንድ የሻለቃ አዛዥ በመገናኛ ሬዲዮኑ በኩል ለበላይ አለቆቹ ደውሎ የሶስቱም ሻለቃ ሠራዊት ተበትኗል፣ የተሰዋብንን ወታደር ብዛትና የደረሰብንን የጉዳት መጠንን እንኳ ማወቅ አልቻልንም፣ ባካችሁ ድረሱልን የሚል መልእክት አስተላለፈ። ይህ ምስክርነት የተሰጠው በለቱ ተማርኮ ከነበረ ከአንድ ወታደር ነው። ሰቆጣ ከተማ ከሚገኘው ማዘዣ ጣቢያ ከሶስት በላይ ዙ 23ና አንድ ክፍለ ጦር ሙሉ ወታደር ለተመታው ኃይል እገዛ ለማድረግ ወደ ደሃና ቀን እኔ የተተኳሽ ጥረት ሊገጥመን ይችላል በሚልና ጊዜውም እየመሸ ስለነበር የሻምበሉ አዛዥ ፋኖ ብርሃን በእጅ መያዝ የቻሉትን የተማረኩ መሳሪያዎችን ብቻ ይዘው ወደ ኋላ እንዲወጡ ለሻምበላ አባላቱ ትዕዛዝ አስተላለፈ። በትዕዛዙ መሰረት የቃኝ አባሉ ወደ ኋላ መውጣት ጀመረ። የሻምበሉ አዛዥ ምሽግ ለቀው የወጡ አባላቱን ቆጠራ ሲያካሂድ አንድ አባል ጎደለበት። ይህ አባል ቆስሎ ስለነበር ተቆርጦ ቀርቷል። ይህኔ ታዲያ የሻምበሉ አዛዥ ጓደን በሚል ሌሎች አባሎች ቀጠናውን ለቀው እንደወጡ በማድረግ እሱ ወደ ምሽጉ ተመለሰ። የሻምበሉ አዛዥ ፋኖ ብርሃን ከምሽጉ ሲደርስ ተቆርጦ ቀርቶ የነበረው አባል ብዙ ደም ፈሶ ስለነበር ህይወቱ አልፏል። የጓዱን አስከሬን ተሸክሞ ለመውጣት ጉዞ ጀመረ። የፋኖ ብርሃን መዘግየት ካሳሰባቸው የሻምበሉ አባሎች መካከል አንዷ የሆነችው ፋኖ መቅደስ ከጓዶቿ ተነጥላ ወደ ኋላ ስትመለስ ፋኖ ብርሃን የጓዳቸውን አስከሬን ተሸክሞ ለመውጣት ሲጣደፋ አገኘችው። አስከሬኑን ተሸክመው ተራራውን መውጣት ጀመሩ። በዚህ መሃል ድንገት በጠላት ተከበቡ። ሁለቱ ጓዶች እየተጋገዙ ተሸክመውት የነበረውን አስከሬን አንድ ረባዳ ቦታ አስቀምጠው ደጀን የሚሆን ቦታ በመያዝ ለተከፈተባቸው ተኩስ አጸፋዊ ምላሽ መስጠት ጀመሩ። በውጊያው መሃል የሻምበሉ አዛዥ ፋኖ ብርሃን በተደጋጋሚ እግሩ ላይ በስናይፐር ጥይት ተመታ፣ መንቀሳቀስ አልቻለም። እዛው ካለበት ሆኖ ለፋኖ መቅደስ ሽፋን መስጠት ጀመረም። ከግማሽ ሰዓት በኋላ የያዘው ተተኳሽ አለቀበት። ዮሐኑ መቅደስን በምልክት ጠርቶ ወደ እሱ እንድትመጣ ካደረጋት በኋላ የቀራትን ተተኳሽ ጠየቃት። እሷም የቀራት ምናልባት ተቆርጨ ከቀረው ራሴን የማጠፋበት ብላ በደረት ኪሱ ያስቀመጠችው አንድ ፍሬ ጥይትን ጨምሮ አንድ ካዝና ብቻ መሆኑን ነገረችው። የሻምበሉ አዛዥ ፋኖ ብርሃን እንዲህ ሲል ትዕዛዝ ሰጣት። እኔ ሁለቱንም እግሬን በአውቶማቲክ ጥይት ተመትቻለሁ፣ መንቀሳቀስ አልችልም። አንቺ በቀረሽ ተተኳሽ ሽፋን እየሰጠሽ ራስሽን አውጪ። ግን ከዛ በፊት አንድ ነገር አድርጊ በጠላት እጅ እንዳልወድቅ እኔን በአንድ ጥይት ጨርሽኛል። ፋኖ መቅደስ ከሻምበል አዛዧ በሰማችው ነገር ተበሳጨች። አብረን እንሞታለን፣ ጥይህ አልወጣም ሲጀምር እኔ ሳልሞት አንታት ሞትም ጓዱን ጥሎ መውጣት በፋኖ ዘንድ አይታሰብም፣ ቃል ኪዳን አለብኝ የሚል ከብረት የጠነከረ አጭር ምላሽ ሰጠችው። ፋኖ መቅደስ እሱን ለመጠበቅ ካሰበች በጥላት እጅ እንደምትወድቅ የተረዳው አዛዧ ጥይት በመጨረሱ የያዘውን ቦምብ በራሱ ላይ ለማፈንዳት በማሰብ ፋኖ መቅደስን ወደ ኋላ ብዙ እርምጃዎችን እንድትርቅ አዘዛት። እሷም እቅዱን ቀድሞ ገብቷት ስለነበር ያስከውን ቦምብ አምጣለችው ቀለበቱን ሳይነቅለው ከመቀጽበት ተወረወረችና ቀማችው በተደጋጋሚ ለመናት እንደምታዩ መንቀሳቀስ አልችልም፣ ብዙ ደም እየፈሰሰ ነው። ስለዚህ ጨርሽኝና በቀረሽ ጥይት እየተታኮስሽ ራስሽን አውጪ። አንቺ ከተረፍሽ ነገ የኔንና የጓዶቻችንን አስከሬን ታስነሻለሽ፣ በክብር እንድንቀበርም ታደርጊናለሽ። እባክሽ ጨርሽኝና አንቺ ራስሽን አትርፊ እያለ በተደጋጋሚ ለመናት። እሷም እንደማታደርገው አስረግጣ ነገረችው። እሱን ወደ አንድ በኩል አስቀምጣ ገዢ ቦታ መያዟን ካረጋገጠች በኋላ ለጠላት አጸፋዊ ምላሽ መስጠት ጀመረ። ጥይት እንዳያልቅባት የምትተኩሰው እየጠበቀች ነበር። አንድም ጥይት አልባከንባትም። ሁሉም በጠላቶቿ ግንበር ላይ አርፈዋል። ጠላት መጠጋት አልቻለም። አካባቢውን በዙ 23 እና በሞርተር ደበደበ። ግን አሁንም እግረኛው ጦር እነፋኖ መቅደስ ያሉበትን ቦታ መድፈር አልቻለም። በዚህ ሁኔታ ምሽቱ እየገፋ ሄደ። ፋኖ መቅደስ ስራዋን መስራት ያለባት አሁን እንደሆነ ተረዳች። ጨለማውን ተገን በማድረግ የቆሰለ ጓዷን ተሸክማ አልፎ አልፎ የተኩስ ሽፋን እየሰጠች ጉዞ ጀመረች። ጓዷን እንደተሸከመች በደረቷ እየተሳበች ጠላት ወደ እነሱ መጠጋት ሲጀምር ደግሞ ወደ ኋላ በመዞር የተኩስ ምላሽ በመስጠት አዳር ሙሉ ስትጓዝ አደረች። ሊነጋጋ ሲል የጠላት ቀጠናን ጨርሳ ልትወጣ ጥቂት ሲቀራት ቁም ማንነትን አሳውቅ፣ የሚል ድንገተኛ ትእዛዝ ተሰጣት። ድጋሜ ከበባ ውስጥ መግበቷን ታወቃት። አጅሪት በጀርባ የተሸከመችውን ቁስለኛ ጓዷን ከመቅጽበት ወደ አንድ ድንጋይ ካብ ሥር ካስጠጋችው በኋላም እሷም ወደ አንድ ድንጋይ ቋጥ ይዘላ በመግባት ቦታ እንደያዘች ድምፅ ወደ ሰማችበት አቅጣጫ ክላሿን ደገነች። የቅድሙ ትእዛዝ በድጋሜ ተላለፈም፣ እርምጃ ከመውሰዳችን በፊት ማንነትን አሳውቅ ዙሪያውን ተከብሃል የሚል መልእክት መጣ። ፋኖ መቅደስ አፍታሳት ቆይ ድምጿን ጎላ አድርጋ በቃኝ ቡድን የሚጠቀሙበትን ኮድ ተናገረች። ከወደዛኛው ቡድንም እሷ ለተናገረችው ኮድ ተስማሚ የሆነ ምላሽ መጣ፣ የወገን ኃይል ነበር። ሁለቱም ጓዶች ተቆርጠው መቅረታቸው መረጃው ወደ ኰሩ ማዕከል ደርሶ ነበር። የድንገተኛ ሕክምና ባለሙያዎችን ቡድን ያካተተ አንድ ሻለቃ ጦር ባስቸኳይ ተልኮ ወደ ቀጠናው ከገባ በኋላ ተቆርጠው የቀሩ ጓዶችን ለማግኘት አዳሩን ሲያስስ ነበር ያደረው። ንጋት ላይ ፈላጊዎቹና ተፈላጊዎቹ ጓዶች ሲገናኙ ምድር ባንድ ግሯ አቆመች እርስ በርስ እየተቃቀፉ የተቃቀፉ የደስታ እንባ አነቡ። የህክምና ባለሙያዎቹም የቆሰለው ፋኖ ብርሃንን ተረከቡ። ለገዛ የመጣው የወገን ኃይል ፋኖ መቅደስንና የሻምበል አዛዡን ፋኖ ብርሃን አያሌውን ይዞ ወደ ማዕከል የሚያደርስ ኃይል ከመደበ በኋላ በምሽግ እንዳለ ተሰውቶ አስከሬኑ እዛው የቀረውን ጓድ ለማንሳት ግስጋሴውን ወደፊት አደረገም። መረብ ሚዲያ የአማራ ፋኖ ቦሎ ጀነራል አሳምነው ኮር በሚንቀሳቀስበት ቀጠና ተገይቶ ከኮሩ ቃኝ ቡድን መካከል የአንድ ሻምበል አዛዥ ሆነውን ፋኖ ብርሃን አያሌውንና ፋኖ መቅደስ አንዱ ዓለምን አነጋግሮ የወንድሟ መከታ የተሰኘ ዘጋቢ ፊልም አዘጋጅቷል።